በስም አቡ ወልዶ መንፈስ ቅዱስ አህዱ አምላክ አሜን። መስከረም 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ የሊዮስ ሰማይት። ከሁሉ አስቀድሞ ሰላም ሰማይታት ዜና ሲሰማ ለዚህ ቅዱስ አንክሮ አድናቆት ይገባል፣ ክብርና የጸጋ ውዳሴ ይገባል። ምክንያቱም ገድ ለሰማይታትን ይጻፈልን እርሱ ነውና። ነገር ግን መጽሐፍ ሲባል ነገሮች እንዲ እንደኛ ዘመን ቀላል እንዳይመስሏችሁ ቅዱሱ ዜና ሰማይታትን ለማዘጋጀት ሀብቱን፣ ንብረቱን፣ ቤተሰቦቹን፣ ህይወቱንም ሰውቷል። ይህስ እንደምነ ቢሉ በመጨረሻ ዘመን ሰማይታት በሶስተኛው መቶ ክፍለ ዘመን ዓለም በደመ ሰማይታት ስትሞላ የሰማይታቱን ዜና የሚጽፍ ስጋቸውን እንኳን የሚቀብር አልተገኘም። ውሃጡ ዘይቀብሮም የሚቀብራቸውም አጡ እንዳለ ቅዱስ ዳዊት በመዝሙር 78 ከቁጥር 3። እግዚአብሔር ግን ስለ ወዳጆ ሰማይታት ይህን ቅዱስ አስነሳ። ቅዱስ ዮልዮስ በዘመኑ ደግ ክርስቲያን ትዳርና ልጆች ያሉት እጅግ ባለ ጸጋና ሦስት መቶ አገልጋዮች ያሉት ምጽዋትን የሚወድ ሰው ነበር። በወቅቱ ክርስቲያኖች በየመንገዱ ወድቀው መታየታቸው እረፍት ቢነሳው ከቤተሰቦቹ ጋር መክሮ መልካም ግን ደግሞ ከባድ ውሳኔ ያስተላለፈ፣ ውሳኔውንም ታጥቆ የተገብረው ጀመረ። ነገሩ እንዲ ነው። አንደኛ የታሰሩ ክርስቲያኖችን ቁስላቸውን እያጠበ ያጎርሳቸው ነበረ። ሁለተኛ ቀን ቀን አገልግሎቹን አስከትሎ የሰማይታቱን ስጋ እየሰበሰበ ሽቶ ቀብቶ ይገንዛቸዋል። አንዳንዶቹን ወደ ቤተሰቦቻቸው ሲልክ ሌሎችን ራሱ ይቀብራቸዋል። ሶስተኛ ሌሊት ሌሊት በመቶ አገልጋዮች እየታገዘ የሰማይታቱን ዜና ቀለም በጥብጦ ብራና ዳምጦ ብዕር ቀርጾ ሲጽፍና ሲጠር ያድራል። በተረፈችው ጥቂት ሰዓት ደግሞ ይጸልያል። ቅዱስ ዮልዮስ በእውነት ድንቅ ሰው ነው። በምን እንመስለዋለን? እርሱን የፈጠረውን ጌታ እጹ እጹ ብለን ከማድነቅ በቀር ሰማይትነቱን ስለ ሰማይታቱም፣ ስለ ደግነቱ የሚመልሱለት ቢያጡ ዝም ብለው የመርቁት ነበር። ምርቃታቸውንም እንዲህ ነው፣ ለሰማይትነት ያብቃ የሚል ነው። ይህ ምርቃን እንደ ዘመናችን አነጋገር ቢሆን የሚያስከፋ ይመስላል። ለምን ለሰማይትነት ያብቃ ሲባል ሰማይትነት መገደል መሞት ነው አደለ። ስለዚህ ደግ ያረገልን ሰው ሞት መመኘት ማለት ነው። ግን ለክብሩ አሉትና ለሰማይትነት ያብቃ ይሉት ነበር። በእርግጥ ለዘመኑ ሰዎች ምርቃት ላይመስል ይችላል። እርሱ ግን ሲሰማ ሀሴትን ያደርግ እጅግም ይደሰት ነበር። ይነሳሳም ነበር። በዘመኑ ትልቁ ምርቃት ይሄ ነበርና እንዲህ እንዲያለ ዘመነ ሰማዕታት ሊፈጸሙ ወራት ቀሩት። በዚህ ጊዜ ለሰማዕትነት ከመነ ከመነሳሳቱ የተነሳ ጌታችንን ተማጸነው ነው ጌታ ሆይ እኔ በሰማዕትነት እባክህ ልሰዋ እፈልጋለሁ አለው። ጌታችንም ተገልጾለት ሄድና ሰማዕት ሆኖ ፈቅጄልሃለሁ አለው። እርሱም ደስ እያለው ዜና ሰማዕታቱን ለሁለት ለሁለት ለእውነተኛ ሰው ሰጥቶ ሀብት ንብረቱን ለነዳያን አከፋፈለ። የጻፈውን መጽሐፍም ለእውነተኛ ሰው ሰጠው። በኋላ ዘመን ሲመለስ የሰማዕታቱ ዜና እንዲነገር። ቀጥሎም ቤተሰቦቹን አገልጋዮችን ጨምሮ 500 ሰዎችን አስከትሎ ወደ ሀገረ ገምኑ ሊሄደ በመኮንኑ ፊት ቀርቦ የክርስቶስን አምላክነት ቢመሰክር ፈጽመው አሰቃዩት። በማግስቱም ወታደሮቹ ለጣዖት ካልሰግድክ ሲሉ ቆዩማ ላሳያችሁ ብሎ በጸሎቱ ጣዖትን ከነ ዓይኖቶቻቸው ምድር ተከፍታ እንድትውጣቸው አደረጋቸው። በዚህም ታምር፣ ደንግጠው መኮንኑ አርማኒዎስ ከነሰራዊቱ በክርስቶስ አመነ። ክብሩንም ትቶ ቅዱስ ዮልዮስን ተከተለው። ቀጥሎም ጉዞ ወደ ሀገር አትሪብ ሆነ። በዚያም ብዙ መከራን ተቀብሎ ጣዖታቱን አደከማቸው። እንዲህም የአትሪብ መኮንን ደንግጦ ከነስራዊቱ አምኖ ቅዱሱን ተከተለው። በመጨረሻ ግን ሰማዕትነትን እንዳይቀርበት ለስጋ ለስጋ ቅዱስ ዮልዮስ ታምራት ማድረጉን ተወ። በመጨረሻ ቅዱስ ዮልዮስ ሰማዕትነትን እንዳይቀርበት ስለሰጋ አለ ተአምራት ማድረጉን ተወ። ጸለየ ጌታዬ ሆይ እባክህ በየቦታው ይርኩ ተአምር እየተሰራ ነው። ሁሉም ባንተ እያመነ ነው። በኋላ ግን እኔ ሳልሰዋ እንዳልቀር ሳልገደል እንዳልቀር ሆነ። በሌላው አማርኛ እሱም ተአምራት ማድረጉም ተው። በፍጻሜ የሦስተኛው ሀገረ ገዥ መኮንን ቅዱስ ዮልዮስ ከቤተሰቡና ከ1500 ያህል ተከታዮቹ ጋር ሁለቱንም የሀገረ ገዢዎች ጨምሮ አንገታቸውን አሰይፏቸዋል። ቅዱሱም የክብር ክብር አግኝቷል። ከቅዱስ ዮልዮስ ረድኤት በረከት ይክፈለም። በዚህ ዕለት ቅዱስ ኮቶሎስ ሰማዕትነቱ ይታሰባል። ኮቶሎስ፣ ይህ ቅዱስ በቀደመ ሕይወቱ አረማዊ ሲሆን የክርስቶስንም ስም ሰምቶ አያውቅ። በአራተኛው መቶ ክፍለ ዘመን በፋርስ አሁን ኢራን በምንላት አገር ሳቦር የሚባል ክፉ ንጉሥ ነግሶ ክርስቲያኖችን ያሰቃይ ነበር። እርሱ የሚያመልከው ፀሐይና እሳት ነውና፣ የዚህ ንጉሥ ልጆቹ ልዑል ኮቶሎስ ልዑል ኮቶሎስ እና ልዕልት አክሱ ይባላሉ። ወንድምና እህት በቤተ መንግሥት ውስጥ ስላደጉ የሚያመልኩት የአባታቸውን ጣዖት ነበር። በፋርስ መንግስት ውስጥ ከነበሩ የጦር አለቆች፣ ሀገረ ገዢዎች አንዱ ጣጦስ ይባላል። ይህ ሰው እጅግ ብሩህ የሆነ ክርስቲያናዊ ነበርና ዘወትር ከንጹሕ አገልግሎቱ ተሰነካክሎ አያውቅም። ትንሽ ቆይቶ ግን ክርስቲያን መሆን መሆኑን ሳቦር ስለሰማ ሰራዊት ይልክበታል። ሰራዊቱም ሂዱና ጣጦስን መረመሩት። ክርስቲያን ከሆነና አማልክት ለአማልክት እምቢ ካለ በእሳት አቃጥላችሁ ግደሉት አላቸው። የአክሱና የቅዱስ ኮቶሎስ አባት ማለት ነው። በአጋጣሚ የንጉሱ ልጅ ኮቶሎስና ጣጦስ በጣም የሚዋደዱ ባልንጀሮች ነበሩና ሊያስጠለው ሊያስጥለው ወዶ ሄደ። ኮቶሎስ ቅዱስ ጣጦስ ታስሮ በእሳት ሊቃጠል ሲል ደረሰ። ምክንያቱም ቅዱሱ ጣጡስ እኔ በክርስቶስ የሚያምን ክርስቲያን ነኝ አልክድም ብሏልና፣ ወዲያው ወደ እሳቱ ውስጥ ጨመሩት። እነሱ ፈጥሞ ዓመድ ይሆናል ብለው ጠቅ ጠብቀው ነበር። ነገር ግን አልሆነም። ቅዱስ ጣጡት በእሳት መካከል ቁሞ ሳለ አላቃጠለውም። እንዲያውም በትምህርተ መስቀል ባማትብበት እሳቱ ብትን ብሎ ጠፋ። ኮቶሎስ ተገርሞ ቅዱስን ባልንጀረውን ወንድሜ ሆይ ስራይህ፣ መተትህ፣ ይህን ጥንቆላ ምጭ ተማርክ መቼ የተዋርከው ደግሞ ቅርብ ጓደኛዬ ነህ፣ እንዴት አላውቅም? አለው ሲልም ጠየቀው። ርሱም እስከዚያ ሰዓት ድረስ ኃይለ እግዚአብሔርን አልተረዳም ነበርና ቅዱስ ጣጦስ ግን ወንድሜ ሆይ አትሳሳት፣ እኛ ክርስቲያኖች መተትን፣ ጥንቆላን አናውቅም። በፈጣሪያችን በኢየሱስ ክርስቶስ ስም ግን ሁሉን ማድረግ እንችላለን ሲል መለሰለት። ቅዱስ ኮቶሎ ሰውን እንግዲህ መንገር ሊጠረግለት ነው። ቅዱስ ኮቶሎስም ተገርሞ አሁን እኔ በክርስቶስ ባመን እናንተ ማድረግ ይችላለው ቢለው ቅዱሱም አዎ፣ ኮቶሎስ ትችላለህ አለው። ወዲያውኑ እሳት አንድዱልኝ አለና እጣቱን በመስቀል ምልክት አስተካክሎ ወደ እሳቱ ቢያመለክትበት እሳቱ 12 ክንድ ርቆ ተበትኖ ጠፋ። ይሄ የሆነው ቅዱስ ኮቶሎስ ነው እንግዲህ። በዚያችም ሰዓት ቅዱስ ኮቶሎስ በክርስቶስ አመነ፣ ክብሩንና የአባቱን ቤተ መንግሥት አቃሎ ወደ እስር ቤት ገባ። አባቱ ሳወሬን ሲሰማ ተቆጥቶ ምከሪው ብሎ እህቱ አክሱን ላካት እህቱን አብራም እዘው በጣዖት ውስጥ ምትኖር የነበረች ቅዱስ ቆቶሎስም ልትመክረው የመጣችውን እህቱን አሳምኑ የክርስቶስ ወታደር አደረጋት። አስቀድሞ ቅዱስ ጣጦስ፣ አስከትሎም ቅዱስ ሳክሱ ተገደሉ። በፍጻሜው ግን ቅዱስ ቆቶሎስን እግሩን አስረው በየመንገዱ ጎተቱት። በጎዳዳም አካሉ እየተቆራረጠ አለቀ። ክርስቲያኖችን በድብቅ መጥተው የሶስቱንም ስጋ በክብር አኖረዋል። አምላከ ቅዱሳን ሰማይታትን ባጽናበት ጽናት ሁላችንም ያጽናን በረከታቸውንም ያብዛልን። መስከረም 22 ቀን ቅዱስ ዮልዮስ የሰማይታትን ዜና የጻፈልን፣ ዛሬ ግር ለቅዱስ ሳርሴማ ግር ለቅዱስ ጊዮርጊስ ግር ለቅዱስ መርቆሪዮስ ግር ለቅዱስ ቂርቆስ የቅዱሳን ገር ልምናነበው እሱ የሰበሰበልን ነው። ሁለተኛ 1500 ሰማይታት የቅዱስ ዮልዮስ ማህበር ቅዱስ ኮቶሎስ ሰማይት እህቱ አክሱ መጀመሪያ ጣዖት ያመልኩ ነበር። ኋላ በቅዱስ ጣጦስ አማካኝነት የተመለሱ ቅዱስ ጣጦስ ሰማዕት ይታሰባል። ቅዱስ ባላን ሰማዕትም በዚህ ዕለት የሚታሰቡ ናቸው። ሰውን ከአባቱ ሴት ልጅም ከእናቷ፣ ሰውን ከአባቱ ሴት ልጅንም ከእናቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባም። ከኔ ይልቅንም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም። መስቀሉን የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባም። የቅዱስ ማቴዎስ ወንጌል ከምዕራፍ 10 ከቁጥር 35። ሰላም ለዮልዮስ ማበ እግዚአብሔር ዘተሰይመ ከሚያስተጋብ የናአበው ወዘ ሰማይታት አጽመ እምድሬሁ ዝንቱ መኮንነ ጠዋ ክሳዶ ገዘመ ሰላም ለኮቶልወስ ወለእህቱ አዳመ ምስለ ባላን ወጣጦ ዘገብረ መድምመ